ሰላም ናችሁ? እንዴት ናችሁ? እንግዲህ ዛሬ ደግሞ በአዲስ የሪያክሽን ቪዲዮዎች መተናል። የብሩክና ሚኪ ቻናል ቤተሰቦች እና ዛሬ እስኪ አስቂኝ አስቂኝ የሆኑ ቪዲዮዎችን አብረን እናያለን። ይመቻችሁ። ዛሬ እንደዚህ ፍቅር ምን እንደሚል ሪያክሽን አብረን ምንም ሪያክሽን አልነበረውም። ከዛ በኋላ ግን እንዴት ቀፎ ሲያይ እንደነበር ልነግራችሁ አልችልም። ይህ ከኢትዮጵያ ባህል እንትን ያለ ነው። ቡናውን ተቀብለው በጣም አስደፋኝ፣ መጣፌንም ሶፋዬንም አበላሽዎት በአጉል ቀልድ፣ ትምህርት ይሁናችሁ። እንትን የምትሉ ሰዎች አጉል ፕራንክ ብላችሁ አጉል ቀልዶች የምትጀምሩ እስፔሻሊ፣ አሁን ፕራንኮቹ እየበዙብን ያሉት እንትን ላይ፣ ባልና ሚስቶች ላይ ነው እና ፕሊስ አትቀልዱ፣ እንደዚህ አይነት ቀልድ።

ምንድን ነው ጭብጣልሽ? የምትለዋ ልጅ ነች፣ መገናኛ መሆን አለበት። ሁላችን ምን የተቸገርነው፣ እንደዚህ በቃ አቃተን እኮ መሄድም አልቻልንም። መንገድ ላይ ሽንት ቤት ላይ ለማስረዳት የሚከብደኝ አጋጣሚ Hehehehe አይደለም እናንተ ብትሆኑ ምን ታደርጉ ነበረ? ኮሜንት ላይ አስቀምጡልኝ። በጣም ከባድ አጋጣሚ ነው። አስባችሁታል? እናንተ ሽንት ቤት ገብታችሁ ከዛ በኋላ የእናንተ እንዳልሆነ ለማስረዳት መሞከር፣ ለዛ ሰውዬ በጣም ከባድ። ሚስጥሬን አስታውሳት እናገራለች ምትሉ ሰዎች ተሳዘገኝ አላችሁ? እኔ ማለት እኮ ፍሪጅ ከፍቼ ለምን ፍሪጅ እንደከፈትኩ ምረሳ ሰው ነኝ። ለራሴ ምግብ ለራሴ እህል ማለት ነው። ሴፍ ናችሁ? እንደዚህ አይነት ሰዎች አላችሁ? እንዲ ብዙ ጊዜ ሁ እንደዚህ ያጋጥመናል። ስፔሻሊ ደግሞ ቁልፍ እንትን ብለን ቆልፈን ምናምን በራችንን ቆልፈን ምናምን፣ ከዛ በኋላ ቆልፌዋለሁ አልቆልፍኩትም የሚለው ከወጣም በኋላ ወይ ከተኛም በኋላ እንደዚህ የምታስተውሱ ሰዎች አላችኋል። እኔ እኮ ደረትኩት። አሳደቁሽ እኮ ከማንም ጭላዳ ዝንጀሮ ጋር እንድትገናኝ አለች። ጭላዳ ዝንጀሮ ቀላል ይባላል። ደግሞ ትናንትና እኔ በሌለው ቤት ይዘሽው መተሽ ነበር አይደለም? ቤት ግድግዳ ላይ ለምርቃቴ በጋውን ተነስቼ የሰቀልኩት ፎቶ ሆኗል። ምርር ብሎ እያለ ት ምን ማለት ነው? ቤት የሰቀልኩት ፎቶ ነገሬ ምን አጥፍቼ ነው? ምን በድዬ ነው? እንደዚህ አይነት ፊት እኔ ገላ ይሄ ነው ቤተሰብ ማለት። እሺ ወደ ቀጣዩ ስሎሞሽን። እቺ ከጠላ በኋላ ነች። አረ እንደ ቻሉ ዛሬ ያለው ከናፍይ ጋር አሁን ጨርሰን ለዚሁ ነው። ዩናይትድ ለመጨረሻ ጊዜ አምስት ተከታታይ ጨዋታ ሲያሸንፍ የአምስት በቃ ይሄን ነበር ሚመስል። ኧረ አርሰናል ደግሞ ለመጨረሻ ጊዜ እኔ እናቴ መቼም አበሉም በቃ።

የምትጠይቀውን ላጠፋበት በቃ ሁሉንም ይቻላል ሲላት፣ እሺ። ሰላም ነው፣ እንዴት ነህ አለን። ነፃ ምግብ አለ ተብዬ ነበረ እዚህ ነው አለ። አዎ፣ እሺ። ከዚያ ቤት ግን እዚህ ጋር የምትፈርም ወረቀት አለች። አዎ፣ በደንብ መጀመሪያ። የሆነ ነገር ያጠራጠረህ እናንተ በነፃ ምግብ እያቀረባችሁ በጣም ነው ነው በጣም ነው የምናመሰግነው እንዳንተ አይነት ሰው ማግኘት እንደዚህ ለግሰው ለምግብ በጣም በጣም ነው ነው በፊት ምግብ

አሁን ደግሞ ሰርግ መች ነው የምንበለው? በኔ ነው እንዳይቀለበት እኔ እኮ ለምን ቆመ ትቀራለኛም ሰርግ መብላት አማረ ነው። አበቃ አበቃ።

አ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባቹ ደረሰ አገባሽ። አሁን በምን ላግዝ እኔ? ልረዳ ከጎን ልሆን ዝግጁ ነው። ውሻ ትፈልጋላችሁ? የምን ውሻ ነው? ውሻ እንደማለው እስኪ ኤክሶቻችሁ እንዴት ነው? አልፎላቸዋል? አላለፈላቸውም? ቼክ አድርጋችሁ ንገሪኝ። ከጀለስ ጋር ሰው ያለበት ቦታ ስንሆን አንድ እሺ ለምን መሰላችሁ፣ የቪዲዮ እንትን ያን ያህል የሚያስብ ቪዲዮ ነው አይደለም። ግን የአሳቀኝ ለምንድን ነው፣ እኛ እንደዚህ አይነት ነገር እንደዚህ አይነት ሀሳብ እናስበዋለን። እስፔሻሊ ከሚኪ ጋር አሁን አስበዋለን። አላሙዲን መቶ አስር ሚሊዮን ብር ቢሰጠን ከዛ ምን እንደምናረግበት እንላለን ቁጭ ብለን እና እናንተም እንደዚህ ተባብላችሁ ይሆናል ከወንድሞቻችሁ ጋር ምናምን። አጋጣሚያችሁን ንገሩኝ፣ ወይም ደግሞ ምን ያህል እንትን እንዳላችሁ

ይህ አሪፍ ሀሳብ ነው እኔም ደግሞ መልዕክት አለኝ አዳምጡኝ እዚህ ጋር የምትመለከቱት አካውንቴ ከቀን ወደ ቀን ሰብስክራይበሮቹ እየቀነሳችሁ ነው፣ አንሰብስክራይብ እያደረጋችሁ ነው። ለምን እንደሆነ አላቅም፣ እና ለእናንተ መልእክት አለኝ። በዜማ ሰብስክራይብ አርጎልኝ፣ ሰብስክራይብ ላይክና ኮመንት አንድ ላይ ሰብስክራይብ አርጉልኝ፣ ላይክም ኮመንትም አርጉ ባካችሁ፣ የሚል ዘፈናለኝ። አመሰግናለሁ። እሺ ወደ ቀጣይ ቪዲዮችን እከም በላይ የምንቀባ እንደሆነ ታውቃላችሁ። ሀይ ክላስ ድሃ መሆን ክብሩን የጠበቀ ድሃ እንደኔ፣ ቤቢ አሁን ታክሲ ፊት ለፊት የቆመ እንደ ራይድ ነው ማለት ነው። አይገፋም፣ ወጪ ምናምን ይለፍኝ፣ ችግር የለውም። ከዛ በራይ መሄድ እንዳይመስልህ፣ በጌ ነው የሚከብድ። ለምን? ሀይ ክላስ ድሃ ስለሆነ። ሀይ ክላስ ድሃ ምን ማለት ነው? ክብሩን የጠበቀ ጉራ፣ ቤቢ ጥግ እስከ ጥግ ሀብታም እንዲከፍል እናንፈልግም። ሀብታም የምናይ ግን ፍሉስ የለም፣ ፍሉስ የለም ግን ክብር አለ። እንደዚህ አይነት እኔም እንደዚህ ብዙ ጊዜ አረጋለሁ። በቃ ተጋፍቼ ምናምን ይደብረኛል። ስለዚህ ያለኝ አማራጭ በእግሬ ነው የምሄደው። በቃ ሌላ አማራጭ የለም። እንዳለው ሰው ነው ምንለው። ግን ከዛ በኋላ በእግራችን ነው የምንሄደው። እስኪ እናንተም እንደዚህ አይነት አጋጣሚ ካላችሁ ኮሜንት ላይ ንገሩኝ። እሺ ፒኦቪ ቪዲዮን ቀድሞ ያየው ፍሬንድ አጫጫ ኤው ኤ ቪዲዮ አይ በኋላ አይ፣ አይችዋለሁ ምናምን በጣም ቅጥል ነው። ያ ብሮ ዳስናት ትልቅ ነገር እና አብራችሁ ብስቁ ችግር የለውም። አማርኛ ይህ ሰውዬ በቃ መቼም ቢሆን እንትን አይልም፣ ሌላ ገርል ፍሪንድ ምናምን አይኖረውም ማለት ነው በዚህ አይነት ነገር። አስወርድልኝ ነው ያለችው። ምንድን ነው ያለችው? ግን እንግዲህ የዛሬው ቪዲዮዎቻችን ይሄን ይመስሉ ነበረ። በቀጣይ ደግሞ አሪፍ አሪፍ ቆንጆ ቆንጆ የሚያስቁና የሚያዝናኑ ቪዲዮዎችን ይዘን እንመጣለን። አብራችሁን ስለነበራችሁ በጣም ነው የማመሰግነው። እዚህች ጋር ሰብስክራይብ ያላደረጋችሁ ሰዎች፣ ሰብስክራይብ ያደረጋችሁ ሰዎች አንድ ሰብስክራይብ እያደረጋችሁ ነው። ለምን እንደሆነ አናውቅም ምክንያታችሁን ኮመንት ላይ ነገሩና እሱን ደግሞ አስተካክለን አሪፍ አሪፍ ቪዲዮዎችን በቀጣይ ይዘን እንመጣለን። አብራችሁን ስለቆያችሁ በጣም ነው የማመሰግነው። ይመቻችሁ።